ኢትዮጵያና የዓለም አቀፍ የቴሌኮሚኒኬሽን ህብረት በዲጂታል ትራንስፎርሜሽን ያላቸውን ትብብር ለማጠናከር እንደሚሰሩ ገለጹ። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ የዓለም አቀፍ የቴሌኮሚኒኬሽን ህብረት የአፍሪካ ቀጠና ዳይሬክተር ዶክተር ኢማኑኤል ምናሴን በጽህፈት ቤታቸው ተቀብለው አነጋግረዋል። ውይይቱ በኢትዮጵያ የዲጂታል ትራንስፎርሜሽን ስትራቴጂ ትግበራ ላይ በትብብር መስራት በሚቻልበት ሁኔታ ላይ እያተኮረ ነው። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ኢትዮጵያ የዲጂታል ኢኮኖሚ ግንባታ ላይ ልዩ ትኩረት በ ለመስጠት ከአጋር አካላት ጋር በትብብር እየሰራች ነው ብለዋል። ለኢትዮጵያ የኢኮኖሚ እድገት መፋጠን የዲጂታል ትራንስፎርሜሽንን እውን ማድረግ ወሳኝ ነው ያሉት ሚኒስትሩ በዲጂታል ኢኮኖሚው ላይ በትብብር በመስራት የዲጂታል ቴክኖሎጂ ተጠቃሚነትና ባለቤትነትን ለማረጋገጥ እንደሚያስችል አመልክተዋል። ዘገባው የኢኖቬሽንና ቴክኖሎጂ ሚኒስቴር ነው። በበጀት አመቱ ግማሽ አመት እቅድ በሚዲያና ኮሚኒኬሽን ዘርፉ የመንግስት ዋና ዋና አጀንዳዎችን ከማስረጽ አንጻር ውጤታማ ስራዎች መሰራታቸውን የመንግስት ኮሚኒኬሽን አገልግሎት አስታወቀ። የሚዲያና ኮሚኒኬሽን ዘርፉ የግማሽ አመት እቅድ አፈጻጸም ግምገማ አላማ ተኮር የተናበበና የተቀናጀ የተግባቦት ስርአት ለእምርታዊ እድገት በሚል መሪ ሀሳብ እየተካሄደ ነው። የኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ዴሲሳ በግማሽ አመቱ ዘርፉ መንግስታዊ አጀንዳዎችን ከማስረጽ አንጻር ውጤታማ ስራዎች ሰርቷል ሲያርፉ ህዝብን በማልማት ከማሳተፍና ከማነቃቃት አንጻርም አበረታች ስራዎች መከወኑን ገልጸዋል። በመድረኩ ላይ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታዎች፣ የመገናኛ ብዙኃን ተቋማት ኃላፊዎች፣ የኮሚኒኬሽን ዘርፉ ኃላፊዎችና ሌሎች እንግዶች ተገኝተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። አስራ አራተኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት የኢትዮጵያን ይግዙ በሚል መሪ ሀሳብ ከመጋቢት አራት እስከ መጋቢት ስምንት በአዲስ አበባ ኤግዚቢሽን ማዕከል እንደሚካሄድ ተገለጸ። የንግድ ትርኢቱን በተመለከተ የንግድና ቀጠናዊ ትስስር ሚኒስቴር ዴኤታ ያስሚን ውሃብረቢና የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀነኒስ ሳለሚ መግለጫ ሰጥተዋል። በመግለጫው ንግድና ትርኢቱን የንግድና ዘርፍ ማህበራት ምክር ቤት ከንግድና ቀጠናዊ ትስስር ሚኒስቴር ጋር በመተባበር እንዳዘጋጁት ገልጸዋል። በንግድ ትርኢቱ ለኢንዱስትሪ ልማት እድገት ለስራ ዕድል ፈጠራና ለንግድ ስራ መስፋፋት የሚያግዙ ቴክኖሎጂዎች የሚቀርቡበት እንደሆነም ተመላክቷል። መረጃው የኢትዮጵያ ዜና አገልግሎት ነው።